አሜሪካ ቦስተን የሚገኝ ማሪዮት ሆቴል ውስጥ ሰይጣን አምላኪዎች ተሰብስበዋል። በእንግሊዝኛው ሳታኒስ በመባል ነው የሚታወቁት። ከፍተኛ ቁጥር ያላቸው ተከታዮች በአንድ ቦታ ሲሰበሰቡ ይህ የመጀመሪያ ሳይሆን አይቀርም። የሚጠብቁት መሰናዶ ሊጀመር ጥቂት ቀርቷል። ክፍሉ በሻማ ደምቋል። የሰይጣን አምልኮ ስነ ስርዓት ማከናወኛዎች በቅርብ ርቀት ይታያሉ። ትንሹ ጥቁር መድረክ የሚል ጽሁፍ ተሰቅሏል። ዘለግ ያለ ሻማ ማብሪያ በአንድ በኩል ተቀምጧል። ፊት ለፊቱ አምስት ጎን ያለው የኮከብ ቅርጽ መሬት ላይ ይገኛል። እየተካሄደ ያለው ስነ ስርዓት ሰዎች በህፃንነታቸው የተካሄደ ሃይማኖታዊ ስርዓትን የሚጻረር ነው። የሚታወቁትም ጸረ ጥምቀት በሚባል ነው። ቢቢሲ እዚህ መሰናዶ ላይ እንዲገኝ የፈቀደው ሰይጣን አምላኪ ስም አንሻም ሲል ይደመጣል። ማንነታቸው ይፋ የማይደረግ ከሆነ ነው ዝግጅቱ ላይ ለመታደም የተፈቀደው። እስከ መሬት የሚደርስ ሽፍን ልብስ ይለብሳሉ። ጥቁር የፊት መሸፈኛም ያጠልቃሉ። እጃቸው በገመድ ታስሯል። ከዚያም ነፃነትን በሚወክል ሁኔታ ገመዱ ይፈታላቸዋል። በክርስትና የተሰጣቸውን ጥምቀት በሚነቅፍ ሁኔታ የመጽሐፍ ቅዱስ ገጾችን ይቀዳሉ። ይህን ማድረግ አንዳች ከፍታ እንደሚሰጣቸው ያስባሉ። ከመካከላቸው አንዱ ተመሳሳይ ፆታ አፍቃሪ ስትሆን ኃጢአተኛ እንደሆንክ፣ መጥፋት እንዳለብህ ይነገርሃል። ወደ ሰይጣን አምልኮ ስፍራ ከመጣው በኋላ ምክንያታዊነት እና ሀዘኔታ ምን እንደሆነ ገብቶኛል ይላል። ዘሳታኒክ ቴምፕል በመባል የሚታወቀው የአምልኮ ስፍራ በአሜሪካ መንግስት እውቅና የተሰጠው ሲሆን በአሜሪካ አውሮፓና አውስትራሊያ የእምነት መሪዎችና ተከታዮች አሉት። የሰይጣን ኮንፈረንስ ሳታን ኮን የሚል ስያሜ የተሰጠው ጉባኤ ላይ ከ830 በላይ ሰዎች ተገኝተዋል። አባላቱ እንደሚሉት በዲያብሎስ ወይም ጋሃንም አያምኑም። ሰይጣን የሚለው ቃል የሚወክለው ስልጣንን መጋፈጥን እንዲሁም በሳይንስ ማመን ነው ይላሉ። በዚህ አስተሳሰብ የጋራ እምነት ያላቸው ሰዎች ሲሰባሰቡ ሃይማኖት ይባላል ይላሉ። ሃይማኖታዊውን ክንውን ሲያደርጉ የሚጠቀሙት የሰይጣን ምልክቶች ነው። ለምሳሌ ሰርግ ሲካሄድ ወይ ደግሞ አዲስ ስም ሲወጣ የተገለበጠ መስቀል ይዘው ሰይጣን ይመስገል

ይህ ለክርስትና እምነት ተከታዮች ታላቅ ክህደትና ነውር ነው። የአምልኮ ስፍራው ቃል አቀባይ ዴክስ ዴስትሪጀንስ ይህን ስህተት አይደለም ሲል ይሞግታል። አብዛኛው የምንጠቀምበት ምልክት ክህደት ነው ሲል ያስረዳል። የተገለበጠ መስቀል የሚያደርጉት አባላት አሉን። መክፈቻ ስነ ስርዓት መጽሐፍ ቅዱስ መቀዳደድ ነው። ይህም የሚወክለው ጭቆናን በተለይም የተመሳሳይ ፆታ አፍቃሪዎች፣ ሴቶችን፣ ጥቁሮችን፣ ቀደምት ማህበረሰቦችን ጭቆና ነው። ማንኛውም በሃይማኖት ምክንያት የደረሰ ጠባሳ ያለባቸው ሰዎች ጭቆናን ይወክላል። እነዚህ ደግሞ አብዛኞቹ አባሎቻችን ናቸው ይላል። ሁሉም ሰው እምነቱን የመምረጥ መብት እንዳለው እንደሚያምኑ ይናገራሉ። ሰዎች ማስቆጣት እንደማይፈልጉም ይገልጻሉ። ተከታዮቹ የተሰበሰቡበት ሆቴል ፊት ለፊት የተለያዩ የክርስትና እምነት ቅርንጫፎች አማኝ የሆኑ ሰዎች ተቃውሞ አሰምተዋል። እርግማንና ድርጊቱን የሚያወግዙ መፈክሮችም ይዘዋል። ተጸጸቱና መጽሐፍ ቅዱስን እመኑ ይላል አንደኛው መፈክር። የፕራይድ ልጆች ሰይጣን ይገዛቸዋል ይላል ሌላኛው ፕራይድ የሚለው ቃል የተመሳሳይ ፆታ አፍቃሪ መብታቸውን ለማስከበር የሚጠቀሙበት ሲሆን መፈክሩ ላይ ቃሉ የተጻፈው የተመሳሳይ ፆታ አፍቃሪያን መለያ በሆነው በቀስተደመና ቀለም ነው። ከተቃዋሚዎቹ አንዱ ማይከል ሺልበር ወጋ አጥባቂ ካቶሊክ ነው። ይህ ክህደትን እንደምናወግዝ እግዚአብሔር እንደን የመጣ ነው። የህዝብ አደባባይን ለሰይጣን አምላኪዎች እንዳልተው ነው ማሳየትም እንፈልጋለን ይላል። ተከታዮቹ ተቃዋሚዎቹን ባንክሮ ይመለከታሉ። እጽ የሚያጨሱ ግለውሴ ፈጻሚዎች ይልሃል። አሃ ሰማይ ላይ ያለው አባታችን ተናዶብናል ማለት ነው። ይላል ከታች አንዱ። በማሪዎት አራተኛ ፎቅ ላይ ነው ክንውኑ። ሙሉ አራተኛውን ፎቅ ይዘውታል። ጥቁር ልብሶችን የለበሱ አሉ። እስከ መሬት የሚረዝሙ ቀለማም ልብሶች ይታያሉ። አንዳንዶቹ በእጅ የተሳለ ቀንድ አድርገዋል። ሰይጣናዊ ምልክት ያላቸው ንቅሳቶች ያሏቸው፣ በልዩ መንገድ ጽ የሚያሳደጉ ይስተዋላሉ። አንዳንዶቹ እድሜያቸው ወላጅ ለመሆን የተቃረበ ነው። ልጆች ያሏቸውም አሉ። በእድሜ ገፍተው በወንበር ድጋፍ የሚጓዙም አሉ። በአሜሪካ ስላለው የሰይጣን አምልኮ እንዲሁም ሌሎ ሌሎች ተያዥ ርዕሰ ጉዳዮች ውይይቶች ይካሄዳሉ። እምነቱ የፖለቲካ ንቅናቄን ማዕከል ያደረገ ነው። ሃይማኖትና አገር አስተዳደር መለየት አለባቸው ብለው ያምናሉ። በሁለቱ መካከል ያለው ልዩነትን በማጣቀስ በአሜሪካ በተደጋጋሚ ክስ ተመስርቷል። ጉዳያቸው ቁም ነገር አዘል ቢሆንም ነገሮችን በስላቅ ሲናገሩ ደግሞ ይሰማሉ። በአንድ ወቅት አስርቱ ትእዛዛትን የያዘ ምስል በኦክላህማ አደባባይ ሲቆም እነሱ ደግሞ በምላሹ 24 ሜትር የሚረዘም የሰይጣን ሐውልት ለማቆም ጠይቀዋል። ከፍርድ ቤት ከተፈከር በኋላ ስርቱ ትእዛዛት እንዲነሳ ተወሰነም። የአሜሪካ ህገ መንግስት የሃይማኖት ልዩነትን የማክበር አንቀጽ አለው። ሰዎች በራሳቸው ሰውነት ላይ ስልጣን ሊኖራቸው ይገባል በሚል በኒው ሜክሲኮ ፅንስ የማቋረጥ አገልግሎት የሚሰጥ የበይነ መረብ ክሊኒክ ከፍተዋል። ጽንስ ሳያቋርጡ ደግሞ ፅንስ የማቋረጥ እምነታዊ ስርዓት አዘጋጅተዋል። ፅንስ ማቋረጥን የሚያበረታታ ንግግር የሚደረግበትና ጽንስ ለሚያቋርጡ ምቾትን ለመስጠት ያለመ ነው። የእምነቱ ተከታዮች በእምነታቸው መሰረት ፅንስ ማቋረጥ ከፈለጉ መከልከል እንደማይቻል ይገልጻሉ። የካቶሊክ ጋዜጣ ይህንን እምነት የሃይማኖት ስነ ስርዓቶችን እና ምልክቶችን ከማጠልሸት ያልዘለለ ሲል ከሌሎች ጋር በኩል መታየቱን ነቅፏል። የሎሃ ምር አነስተኛ ገቢ ያላቸው የፅንስ ማቋረጥ እንዲያገኙ የሚያስችል ፈንድ ነው። የፅንስ ማቋረጥ አገልግሎት ተደራሽነትን ለማረጋገጥ ገንዘባችሁንና እምነታችሁን ለዓመት ይህንን ስራ ስሩ ተቋማት ላይም አውሉ ይላሉ። በእምነቱ ተከታዮች ጉባኤ ላይ በጽንስ ማቋረጥ ረገድ የተገኙ ውጤቶችን ያቀርባሉ። ታዳሚዎቹም በጭብጨባ ና የቀንድ ምልክትን በማሳየት ድጋፍ ይገልጻሉ። ሌላው ፕሮጀክታቸው በትምህርት ቤቶች ውስጥ ከመደበኛ ትምህርት በኋላ ልጆችን ስለ እምነቱ ማስተማር ነው። ኤዱኬሽን ውሳታን ይባላል። ትምህርት ከሰይጣን ጋር ብለን ልንተረጉመው እንችላለን። በትምህርት ቤቶች እምነትን መስበክ ተገቢ እንደሆነ ባያምኑ ሌሎች እምነት ተከታዮች ልጆችን ስለሚያስተምሩ ይህንን ለመቋቋም ተቋም ትምህርቱ አስፈላጊ እንደሆነ ይገልጻሉ። ትምህርቱ በማህበራዊ ሚዲያ አገልግሎት፣ ሳይንስ፣ የእጅ ሙያና የሰላ ሀሳቢ ላይ ያተኮረ ነው። ወላጆች ትምህርቱን ስጡልን ባሏቸው ቦታዎች ያስተምራሉ። ተቃዋሚዎች ትምህርቱን ልጆችን እያስፈራሩ ነው ሲሉ ይኮንናሉ። አማኞች ግን ትምህርቱን ከአጋንንት ነፃ ነው ይላሉ። ወዳጄ ሰይጣን የሚባል የልጆች መዝሙርም እኮ አላቸው። ሰይጣን ክፉ አይደለም እንድትማሩና ለምን ብላችሁ እንድትጠይቁ ይፈልጋል። እንድትዝናኑና ራሳችሁ እንድትሆኑ ይፈልጋል። በነገራችን ላይ ገሃነም የሚባል ነገር የለም ሲሉ መዝሙር ውስጥ ያለውን የፍየል ገጸ ባህሪ ይዘምራል። እንደ አውሮፓውያኑ የዘመን ቀመር በ2 ቲክቶክ ላይ ነው ስለ እምነት ተቋሙ የሰማቸው። ስለነገሩ ለማጥናት ወሰንኩኝ። ትንሽ ፈርቼ ነበር ማንኛውም ሰው እንደሚሆነው ማለት ነው። ለልጆች ልጆች መስዋዕት የማያቀርቡ መሆናቸውን ማረጋገጥ ነበረብኝ። ከዚያም ማኗኗሩን መማር ጀመርኩ፣ ስብሰባዎችን መካፈል ጀመርኩ ትላለች። በ2019 ሄል ሳታን የተባለ ዘጋቢ ፊልም በፔኒሌን ተሰርቷል። በአሜሪካ የሚገኘው የእምነት ማዕከል መርሆች ንቅናቄዎችን ለመረዳት ፊልሙ ያግዛል። በ2019 አባሎቻቸው አስር ሺ እንደነበሩ አሁን ደግሞ ወደ አንድ ሚሊዮን እንደደረሱ ይነገራል። ቦስተን ከተሰባሰቡት መካከል የመንግስት ኃላፊዎች፣ ሐኪሞች ሐኪሞች፣ መሐንዲሶች፣ አርቲስቶች፣ ማህበራዊ አገልግሎት ሰጪዎች፣ የሰርከስ ትርኢት የሚያሳዩ የፋይናንስ ሰራተኞችም ይገኙበታል። አብዛኞቹ ተመሳሳይ ጾታ አፍቃሪ ናቸው። ምክንያቱም ይህ የዲያብሎስ ስብስብ ነው። ዲያብሎስ ደግሞ የእግዚአብሔርን ነገር ይቃወማል። ክርስቲያን ወይም የሰይጣን አምልኮ የማይከተል የተዳራ ጋር ያላቸውም አሉበት። በፖለቲካ ግራ ዘመም ናቸው፣ ግን አባል ለመሆን የፖለቲካ አቋም አይጠይቅም። የፓርቲ አባል መሆንም አያስፈልግም። ሰይጣንን መነሻ ያደረጉ ቅርጻ ቅርጾች የሚሰሩ አርቲስቶችም ብዙ ናቸው። ሰይጣን ይወዳቸዋል የሚል ጽሑፍ ያላቸው ይገኙበታል። የሰይጣን ምልክት ያለው ባለክንፍ የፍየል ቅርጽም አላቸው። ካናቴራም ይሸጣሉ። አባላት ሲገቡ ገንዘብ አይጠየቁም። የሚተዳደሩት በድጎማና በቁሳቁስ መሸጥ ነው። በቅርቡም ለልጆች የሚሆኑ መጽሐፎች ተዘጋጅተዋል። ሰባት ውግጋት የተባሉ መመሪያዎች አሏቸው። ቅድሚያ የሚሰጡት ለሐዘኔታ፣ የራስን ሰውነት ለመቆጣጠር፣ የሰዎችን መብት ለማክበር እንዲሁም ቁጣ መቀስቀስ መብት ነው ነው ይላሉም። ለልጆች በሚጻፉ መዝሙሮች ላይ እነዚህ መሪዎች ይገኛሉ። የሰዎች ራሳቸውን የመሆን መብትን አክብሮ በተለይም ከእናንተ የተለዩ ሲሆኑ ንግግራቸው ካስቆጣችሁ ከማዘን ይልቅ ተዋቸው ይላሉ። መዝሙሮቻቸው አርሲ ሮጀስ ወደ ጉባኤ የመጣችው ከካሊፎርኒያ ነው። ሁሌም ሰይጣን አምላኪ እንደሆን ይሰማኝ ነበር፣ ግን እንደዚያ መሆኔን ቶሎ አላወቅኩም ስትል ትናገራለች። አሁን ደግሞ ከሰዓታት በፊት በአሜሪካ ከፍተኛ ውዝግብ አስነስቶ የነበረው የሰይጣን አምላኪዎች ሐውልትና ትርጉሙን እንንገራችሁ። ሰይጣን አምላኪዎች በዲትሮይት ያቆሙት ሐውልት በርካቶችን አነጋግሯል። ከነሐስ የተሰራው ሐውልት ዘጠኝ ጫማ ርዝመት አለው። ባለቀንድ ሁለት ፈገግ ያሉ ልጆችን የያዘ የሴትም የወንድ መራቢያ አካል የያዘ ቅርጽ ባፎሜት በሐውልቱ ላይ ይታያል። ሐውልቱን ለማሰራት 100 ሺህ ዶላር ወጥቷል። ሐውልቱ ሲመረቅ በመቶዎች የሚቆጠሩ ሰይጣን አምላኪዎች በስፍራው ተገኝተዋል። በወቅቱ በኦክላሁማ ግዛት አስርቱ ትዕዛዛትን ከያዘው የማዘጋጃ ቤት ሕንፃ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ ነበርም። የኦክላሁማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም ብሏል። ባፉሜት ለመሆኑ ምንድን ነው? በርካታ አርቲስቶች፣ ታዋቂ ሰዎች፣ ሴሌብሬቲዎችስ ለምን የዚህን ነገር ምልክት ይጠቀሙታል? 12 12ኛው መቶ ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕላር በመባል የሚታወቁ ቡድኖች ከደረሰባቸው ስቃይና እንግልት ጋር ይያያዛል። 1100 የሚደርሱት የቡድኑ አባላት ሰይጣንን በማምለክ ይታወቃሉ። ይህንንም ክስተት ከመቶ ዓመታት በፊት ከነበረው ሁኔታ ጋር ትስስር እንዳላቸው የሚገልጹ የታሪክ ምሁራንም አሉ። በዘመናት ሂደት ስለ ቡድኑ የሚነገሩ ሚስጥራዊ መረጃዎች እየተስፋፉ መጡ። የዳን ብራውን ዝነኛው ታሪካዊ ልቦወለድ ዳቬንቺ ኮድ መነሻ እንደሆነም ይታመናል። ባፎሜት የሚለው ቃል ሶፊያ ወይም ጥበብ በሚል ይተረጎማል። እንደ አውሮፓውያኑ የዘመን ቀመር በ1856 የተሳለው የባፎሜት ምስል ዝነኛ ከሆኑት መካከል ይጠቀሳል። ሚስጥራዊ ትርጉም ባላቸው ስራዎቹ የሚታወቀው ፈረንሳዊ የስነ ጥበብ ባለሙያ ኢፋስ ሌቪ ነው ያዘጋጀው። በሁለቱ ቀንዶች መካከል ብርሃን ያለው ሁለ ሁለት ተፈገግ ያሉ ልጆችን የያዘ እንዲሁም የሴትም የወንድም መራቢያ አካል የያዘ ቅርጽ ነው የተሰራው። ክንዱ ላይ በላቲን ሶልቭ እናም ኳጊላ ተብሎ ተጽፏል። ትርጉማቸው ምላየት እና መገናኘት ማለት ነው። መገናኘትም መለያየትም የፈጣሪ ስጦታ ነው በሚል ይተረጎማል። የሌቪ ስዕል የሳታኒክ ቴምፕል ንቅናቄ መነሻ ነው። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪስ እንደሚለው ቀርጾ ሁሉንም ተቃርኖዎች የያዘ ነው። እነዚህ የበላይና የበታች፣ እንስሳ እና ሰው፣ እንዲሁም ወንድና ሴት ናቸው። ተቃርኖዎችን ለማወደስ ያለም እንደሆነ ባለሙያዎች ያስረዳሉ። የሁለቱ ጣት ሰላምታ ደግሞ በሀውልቱ ላይ በቀኝ በኩል ሁለት ጣት ሰላም የሚል ምልክት ለማሳየት ወደ ላይ ከፍ ብሎ ይታያል ይታያል በግራ በኩል ደግሞ ሁለት ጣቶች ወደ ታች ያመለክታሉ። ይህም ወደ ላይና ወደ ታች ለመጠቆም በሚል ነው የተሰራው። በተለይም በሬኔሰንስና ሪፎርሜሽን ዘመን ታዋቂ ከነበረው ጸሐፊ ሀርሜት ትሪስ መንተስ የተወረሰ ሀሳብ ነው። ሀሳቡ በሳይንስና በዓለም አፈጣጠር ይንጸባረቃል። ሌቪ እንዳለው ቅርጹ የሚያመለክተው ይቅርታና ፍትሕ ያላቸውን ዝምድና ነው። ሁለቱ ሕጻናት ደግሞ በሀውልቱ ላይ እንዲኖሩ የተደረገው ልጆች እንደ ውብ የስነ ጥበብ ስራ እንዲመለከቱትና እንዳይፈሩ ነው ሲል ፍንታኙ ግሬቪስ ያስረዳል። የሚታየው የፍየል ፊት አስፈሪ ወይም የተቆጣ እንዳይሆን ተደርጓል። የተላበሰው ገጽታም ብዛም ስሜት የሚያንጸባርቅ እንዲሆን የተደረገው በተለመደው የባህል ጫና ውስጥ እንዳይወድቅ በሚል እንደሆነም ይነገራል። ልጆች ስለ ሰይጣን ከሚሰሙት አንጻር በፍርሃት ሐውልቱን እንዳይመለከቱት ለማድረግ እንደተደረገ ባለሙያው ይገልጻል። ልጆች አንድን ሃይማኖት እንዲከተሉ ይገደዳሉ፣ እኛ ግን ያንን ማድረግ አንፈልግም ይላል። የእባቡ ምልክት በሐውልቱ ላይ ከጥንታዊ የግሪክ ታሪክ የተወሰዱ ሁለት የ የተጠላለፉ እባቦች ይታያሉ። ሁለቱ የተጠላለፉ እባቦች ንግድ፣ ድርድርና መከባበርን የሚያመለክቱ ናቸው። የሰይጣን አምልኮ ተከታይ የሆነው ግሬቬስ እንደሚለው ሁለቱ እባቦች የሁለት ተቃራኒዎች መቻቻልን ያሳያሉ። የሰይጣን አምላኪዎቹ ሀውልት ከክርስቲያኖች አስርቱ ትዕዛዛት ፊት ለፊት ሲቆምም የሚያሳየው ይህንን ነው። ግጭት ሳይኖር በልዩነት መቀጠል ይቻላል ይላል። ሌላ በሀውልቱ የሚታየው የሴትም የወንድም መራቢያ አካል የያዘ ቅርጽ ነው። በቅርጹ ላይ ጡት አይታይም። በፆታ ክርክር ውስጥ መግባት ስለማንፈልግ ነው ይህን ያደረግነው ሲል ተንታኙ ያስረዳል። ከተቃርኖ ይልቅ የሁለትዮሽ ትስስርን ያሳያል በማለት ያክላል። ሌላው አምስት ጎን ያለው ኮከብ ነው። በሀውልቱ ፊትና ጀርባ ባለ አምስት ጎን ኮከብ ፔንቻግራም ይታያል። የቅርጽ በሰይጣን አምላኪዎች ዘንድ እጅግ ታዋቂ ነው። ኮከቡና መስቀሉ ተገልብጠው ይታያሉ። ሰዎች በመጡበት ባህል የሚያምኑበትን ነገር ዳግመኛ እንዲያጤኑ የሚጋብዝ ነው። የተመሳሳይ ፆታ ግንኙነትና የሥነ ተዋልዶ መብት ላይ የተዛባ ምልከታ ሊኖራቸው ይችላል ሲል የሰይጣን አምልኮ ተከታዩን ያስረዳል። ያስረዳል ሀውልቱ ላይ በቀንዶች መካከል ብርሃን ይታያል። እውቀትን መሻትን እንደሚያመለክት ሰይጣን አምላኪዎቹ ይናገራሉ። እውቀት መሻት የእምነቱ ዋነኛ ማጠንጠኛ ተደርጎ ይወሰዳል። ሰዓሊው ሌቪ በቀንዶ መካከል የእውቀት ብርሃን ፈንጥቋል። ዓለምን ሚዛናዊ ማድረግንም ያመለክታል። ነብስ ከምንም በላይ ናት። ቁስ ከነብስ ቀጥሎ የሚመጣ ነው ሲል ይገልጻል። በሐውልቱ ላይ ሰይጣን አምላኪዎች ሰባተኛ ዋነኛ ትዕዛዞች ተቀርጸዋል። ርህራሄ፣ ጥበብ፣ ፍትህ የሚሉ ይጠቀሳሉ። ከጀርባው ከገጣሚው ሎርድ ባይረን የተወሰ ጥቅስ ይገኛል። ይህም ሰይጣን ማን ነው እስከ ዘላዓለም በእውቀትስ በተሞላ ሀሴት እንድትኖሩ የፈቀደው ወይስ እንድትኖሩ ያልፈቀደው የሚል ነው። ለመሆኑ ሰይጣን አምላኪዎች ማናቸው? ብለን መጠየቃችን አይቀርም። ሰይጣን አምላኪዎች ሳታኒክ ሲውክላሪስት እና ሌሎች መጠሪያ ስሞች አሏቸው። የግል ነጻነት አቀንቃኞች ሲልም ራሳቸውን የሚጠሩ ናቸው። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪስ እንደሚለው ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ ባይ ነው። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነጻነት መሻትን እንመርጣለን ሲል ይገልጻል። ስለዚህ ሰይጣን አምላኪዎች ምክንያታዊነትን እንደሚያበረታቱ ይናገራል። ውድ ቤተሰቦቻችን ዓለም እንግዲህ እዚህ ላይ ደርሳለች። እናንተ በዚህ አሰቃቂ ነገር ያላችሁ ሀሳብ፣ አስተያየት ምን ይመስላል? በኮመንት መስጫው ላይ ብታጋሩን ደስ ይለናል። እግዚአብሔር አምላክ ይታረቀን። አሚን። ቸርቆዩን